መስማ ወወሎ መንፈስ ቅዱስ አዶ አምላክ አሜን። ኦሪ ዘፍጥረት ምዕራፍ ሰላሳ ሰፋት ዮሴፍና ወንድሞቹ ያዕቆብ አባቱ በስደት በኖረበት ሀገር በከናን ምድር ተቀመጠ። የያዕቆብም ትውልድ እንዲህ ነው። ዮሴፍ አስራ ሰባት በሆነ ጊዜ ከወንድሞቹ ጋር የአባቶቹ በጎች ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍ የክፋታችሁን ወሬ ወደ አባታቸው ወደ ስሬ ያመጣ ነበር። ያዕቆብም ዮሴፍም ከልጆቹ ይልቅ ይወዶ ነበር እርሱ ነበረ ና፣ በብዙ ሕብር ያጌጠችም ቀሚስ አደረገለት። ወንድሞቹም በአባታቸው ከሉለልከ ልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት፣ በሰላም ይናገሩ ዘንድ አልቻሉም። ዮሴፍን ሕልምና አለመ፣ ለወንድሞቹም ነገራቸው። እነርሱም አላቸው፣ እኔ ያለሙት ሕልም ስሙ። እነሆ እኔ እኛ በእርሻ በመካከል ነዶ እናስር ስር ነበርና፣ እነሆ የእኔ ነዶ ቅምጥ ብላ ቆመች። እናንተ ነዶች ብዙ በዙሪያ ከበው፣ እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ በገዢ ተሆነን ይሆን አሉት። እንደገናም ስለ ህልሙ ስለ ነገሩ የበለጠ ጠሉት። ደግሞ ሌላ ህልምን አየ፣ ለአባቱና ለወንድሞቹም ነገራቸው። እንዲህ ማለት ነው፣ ደግሞ ሌላ ህልም አለሁ። ህልሙንም እንዲህ ነው፣ ፀሐይና ጨረቃ አስራ አንድ ከዋክብት የሚሰግዱል ነበር። አባቱን ገጽ ሰው እንዲህ አለ፣ ያለም ህልም ለምን ምንድን ነው? በሆኑ ኒና እናት ወንድሞች መጥተን በምድር ላይ እንሰግድል ይሆን ዘን የሆኑ ወንድሞቹን ቀኑበት። አባቱ ግን ይህን ነገር በልቡ ይጠብቆ ነበር። ዮሴፍ ወንድሞቹ እንደሸጡት ወንድሞችን በሴኬማ ያባታቸውን በጎች ይጠብቁ ዘንድ እንደ ሄዱ የእስራኤልም ዮሴፍን ወንድሞቹ በሲኪም በጎች የሚጠብቁ አይደሉም? ወደ እርሱ ደክ ዘንድ ና አለው። እርሱም እሺ አለው። ከእርሱም ሄደ። ወንድሞቹ በጎች ደህናው ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለ። ወደ ኬብሩንም ቆላላ ከው ወደ ሲኪም መጣ። እነሆም በምድረ በዳ ሲቀዘበዝ አለ። አንድ ሰው አገኘው። ሰውየው ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞችን እፈልጋለሁ በጎች የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለው። ሰውየውም ከዚህ ተነስተዋል፣ ወደ ዳውታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞችን ተከታትሎ ሄደ፣ ወደ አይትንም አገኛቸው። እነርሱም ወደ እነርሱ ሳይቀርብ ከሩቅ አስቀድሞ አይተው ይገድሉትም ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ ያ ባለ ህልም ይኸው መጣ፣ ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው

ዲያን ከገላድ ሲመጡ አዩ። ግመሎቻቸውን ሽቱና፣ በለሳን ከርቤንም ተጭነው ነበር፤ ወደ ግብጽ ሀገር ሊያራግፉ ይሄዱ ነበር። ይሁዳም ወንድሞቹን እንዲያላቸው ወንድማማችን ልገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ፣ ስለዚህ እስማኤላውያን እንድንሸጠው፣ እጃችን ግን በእርሱ ላይ እንጣል። ወንድማችን ስጋችን ነውና። ወንድሞቹም የነገራቸው እንስሙት። እነዚያ እስማኤላውያን ነጋዴዎችም ሲያልፉ ወንድሞቹን ዮሴፍ ከጉድጓድ ጉትተው አወጡት። የኢስማኤላም ዮሴፍ በሀያ ብር ሸጡት። እነርሱም ዮሴፍን ወደ ግብጽ ወሰዱት። ሮቤልም ወደ ጉድጓዱ ተመለሰ። ወደ ጉድጓዱ ተመለሰ። እነሆም ዮሴፍን ከጉድጓዱ በአጣው ጊዜ ልብሱን ቀደደ። ሮቤልም ወደ ወንድሞቹ ተመልሶ ብላቴናው ከጉድጓዱ የለም፣ እንግዲህ እኔ ወዴት እሄዳለሁ? አለ። ዮሴፍንም ቀሚስ ወደ ወሰዱ የፍየልም ጠቦት አርደው ቀሚሱን በደሙ ነከሩት። በብዙ ህብር ያለበትን ቀሚሱ ላኩ ወደ አባታቸውም አገቡት። በዚህ ም አሉ ይህን ልብስ አገኘን፣ ይሄ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ እይ አሉት። እርሱም አወቀው፣ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍንም ቦጫጭ ቦጫጭቆታል አለ። ያዕቆብም ልብሱን በቀደደ በወጉም ማቅ ታጠቀ ይታወቅበታል ልጁ ብዙ ቀን አለቀሰ። የወንድሞቹና ልጆቹ ሴት ልጆች ሁሉ ተሰብስበው መጡ የሀዘኑ የሚያስተው ዘንድ አባታቸውም አለሉት ሀዘኑን መተውን እምቢ አለ። እንዲህም አላቸው ወደ ልጄ ወደ መቃብር እያዘንሁ ወርዳለሁ። አባቱም ስለ እርሱ አለቀሰ። እነዚያ ኢስማኤላዊያን ሰዎች ግን ዮሴፍ ክና ዮሴፍን በግብጽ ለፈሮን ጃንደረ ባለዘበኞቹ አለቃ ለጲጥፋራ ሸጡት።